ቆይ ምንድን ነው ፍላጎትሽ? ተይኝ። ትዳርን ልምራበት፣ ለማንም አትሆኝም። አላማሽ ባለሽ እራስሽ ማድረግ እንዳልሆነ ግልጽ ነው። ይቅርልሻለሁ። በሰላም መኖር ምንም ካልፈለግሽ፣ ሁላችሁም ተውኝ። እን እሷ ተንኮል እያሰበች ከሆነ አንተ ለምን ከሄደን ጋር አትሆንም? አንተ ወደ ሰው ንብረት ዘው ብለህ እንደገባህ፣ ወደ አንተም ሳይመጣ አምልጥ። ይኸውልሽ ሄዱ ጋር የመጡ ጊዜ አባዬ ውጡ እያለ ለምን አትውጡ? አባዬ ካለ እወጣለሁ። ካለ ግን ደሞ አመሽቷል። እዚህ ቤት ውስጥ እኮ እስኪመሽባችሁ ነው እራችሁ። ቢያንስ ቤት እስክፈልግ 15 ቀን አሰጠኝ። ዳንኤል ቤት እስከምፈልግ ጠብቀኝ ነው ልጅ። ቆይ መቼ ነው አንተ ነው ምቀድመው? ልጅ ቢሮ ወጣ አባቱን አይቀድምም አይደል የሚባለው? ቆይ ሁሉ ጊዜ በትንሽ በትልቁ ለምታጣጣ። የኔን ማጣጣል ሳይሆን የነሱ መጣል ፍራ። ኤደን በሰላም አይፈልግሽ። አዎ በሰላም መስማማት አይል ነግረኝ። ነገር ግን በፍጹም መስመራችን መተላለፍ ይያቁ እንዳታስብ። አታስብ አንይ እንደዚህ አይነት ባለጌው እንዳደረገው ክደትን ከኔ በላይ ታውቂዋለሽ። ማበላለጡ አይከብድም ካሌብ። ጨዋታው ካላማረኝ ግን በየትኛውም ሰዓት አቋርጠዋለሁ። እንዴት መጣሽ ግን ካሌብ? እየፈላጊ ካለው በስፈልጉ መጣኝ። ትንሽ እያቅለሸለሽ። ቆይ አንተ ምንድን ነው እንደ ሰፈር ድርዬ በየ መንገዱ የምትይዘኝ? ለጊዜው በቀል የሚከምጣ አንተ ለአመት ስቷሽ ስትመግጥብ ይኖራል። እኔ ግን በግልጽ ትቻለሁ። በሚስትና በርስት ማንቀልድ ያውቃል ብለህን። አሁን ግን ካሌብ እየቀለደ ነው ይመስልብኝ ምን በወስድበት ነው ብለ ራስን ጠይቅ። አባትዮን ወይም ደግሞ ልጁን የሆነ ነገር እናደርጋቸው። አንተ ባክ ምንም የምታደርገ ይነሰው አይደለህ። እስካሁን እኔ የማውቀው እንደምገላቸው ይሄና እና ካሌብ ወይን እየጠጡ ነው። ከራቱ ጀርባ ተንኮል ቢኖርበት ነው ብለውት ነበረ። አባቱም ትሁት፣ ነገር ግን ካላየ ማያም ነው። ካልደረሰበት በስተቀረ ማይቀበለው። ካሌብ እንደተባለው ተባለው የራት ግብዣውን ተቀበለ። ከራቱ ቀጥሎም ወይኑ ነው። ከወይኑ በኋላስ እያለ እያለ ነጋና ለስህተቱ ትሁት ማን ሆነች። የመጀመሪያው ዜናም ወደ ድሮ ፍቅር መመለሷን እየዞረች ለሁሉም አበሰረች ለዳኔም ቀጥሎም ለትሁት አረጋገጠችላቸው። ካሌብ ነገሩ ካለቀ በኋላ የራት ግብዣውን መቀበሉ ስህተት እንደሆነ ለትሁት ነገራት። ምን ላድርግም ይላታል። በመጨረሻ በቃ የምትወዳት ከሆነ በዚህ ልክ ለምን የኔ ያህል ትጨነቃለህ? ታረቁ ትለዋለች። እሱም አይን እንኳ ማድረግ አንችልም? ሌላ የተሻለ አማራጭ ካለ ንገረኝ ይላታል። እሷም እንግዲህ አውርዳ አውጥታ ያሰበችው የሆነ መጀመሪያም ከሽማግሌው የሰማችው ለምን ከሄደን ጋር የፍቅር ግንኙነት አትጀምረም ስትለው ካሁን በፊት አባቱን ብሎ ስለነበረ፣ ትሁትም ስደግመው ካሌብ አያምንበትም ተስማማ። ቲና ይህ ሁሉ ስታደርግ ነገሩን ሁሉ በሚስጥር ይዛ ነው ከካሌብን ለራት የጋበዘችው እና ማንም አያውቅም ነበር። ዳኒም አያውቅም ነበር፣ ለዳኒም እንኳን አልነገረችውም። ዳኒ የሆነ መጥፎ ነገር ልታደርግ ያስባለች። ያኔ ራሱ ደብቃኛለች ብሏታል ለትሁት። ግን እኮ በነገራችን ላይ አንዳንዴ ዳኒ ግን ለማን የሚሰራ ለትሁት ነው ወይስ ለነቃሌ? ያው እንደፈራው ታደረገች ብሎ ይላታል። ትሁት የሆነውን ስለምታቅም ስም ሳይገርማት ታዲያ አንተ ከዚህ ምን ታተርፋለህ ስትለው ያው እንግዲህ እሱ ይህን ያደረገችው ለማርገዝ ነው ስታደርግ ደግሞ ዝም ብሎ ለልጁ ሲል ገንዘብ መስጠቱ አይቀርም። ገንዘቧ ደግሞ ገንዘቤ ነው አይነት ነገር አላት። እሷም እሱን አላውቅም እኔ ግን ኤደን ከእጅ እየወጣች እንደሆነ ነው የሚሰማኝ። ስትለው ዳኒ በቻለው መጠን ፈርቶ ለማስፈራራት ሞከረ። ግን ተውት፣ ምን ትፈራሁን አልተገኘች። ካሌብ ለኤደን የፍቅር ጥያቄ አቀረበላት። ኤደንም ለመጀመሪያ ያለ እንደመደንገጥ ብትልም ላስብበት ብላለች። እንግዲህ ላስብበት ማለት ምንድነው? ከሽማግሌው ጋር ልማከር ነው እንግዲህ ይመስለኛል። እንደዛ ነው ብዙ ጊዜ ያለው አሁን በፊት የምታሳየው ባህሪዋ እንደዛ ነው። ሽማግሌ ከወሰኑ ይወሰናል። ላስብበት ብላለች። እናስቢበት እስከሚመቸሽ ጊዜ ወስደች ተብላለች። እንግዲህ ካሌብ ስህተቴን ይሸፍንልኛል ብሎ ሄደን ከጠየቀ በኋላ አባቱ ጋር አባቱን አፈላልጎ ሄደ። አባቱን አፈላለገ በኋላ መጀመሪያ ስህተት መስራቱን ሲነግረው አባትዬው በጣም ተበሳቸው። እሳት አመድ ወለደ፣ አንተ ማትረባ ምን አላሉታለ። እውነታቸውን። አንዳንዴ ግን የካሌብ ካራክተር ሲጻፍ ግን ሆን ብሎ ለማሰደብ የተጻፈ ሁሉ ይመስላል። ሰው በዚህ ልክ እንዴት ሞኝ የሆነ እንጂ ነው ለማንኛውም በተቀመጠበት አባትየው ተናዶ ካሌብን ትቶት ሄደ። ትቶት እየሄደ ከዚህ ከተወሰነ ጊዜ በኋላ ካሌብ ተነስቶ እየሄደ እየሳለ ፊት ለፊት ዳኒ ጋር ተገናኙ። ዳኒን አንቄ ካልገደሉ ይላል። እንግዲህ በንግግር አልወጣም ያለውን አንቆ አስፈራርቶ ሊያስወጣው አስበው ተናነቁ። ተናነቁና ደግሞ እንግዲህ በሙድ ተላለቁ። ተላቀቁ ተላቀቁ። ሁለታቸውም ግን ተዛዛ ተካሌብ ቢጨንቀው ዛት ደም በምታለቅስበት በቀል በቀል አለው ብሎታል። ምን ሊያደርገው ይሆን እንግዲህ የሚለውና ያለን ራሳቸው ከቤት ይውጡልኝ ብሏቸዋል። የካሌብ አባት በካሌብ ተስፋ የቆረጡ ይመስላል። ያዛ ድፍረው በራሳቸው ከቤት ይውጡ ብሏቸዋል። ዳን ይጠቅሙ እንግዲህ አባዬ ከቤት ይውጡ ካልወጣለሁ ብሏል። እንግዲህ በቃሉ መሰረት ይወጣ ይሆን ብለን ስንጠብቅ የብቻውን አግኝቶ ቢያንስ 15 ቀን ፍቃድ ቤት ለማፈላለግ ይረዳ ዘንድ 15 ቀን ቢያንስ እንዲሰጠ ብሏል። ግን በ15 ቀን ውስጥ ዳኒ ምን ሊሰራስቡ ይሆን ነው ወይስ የዲና እርግዝና 15 ቀን ይታወቃል። በጣም የሚገርም ነው። ብቻ 15 ቀን በቃ 15 ቀን የቤት ማፈላለጊያ ጊዜ ጠይቋል። ከሌባ አባትም ከተደረገለት ውለታ አኳያ ና በተደጋጋሚ ልትገለው ሞክራ ዳኒ አጥርፎታልና ያንን ውለታ ቆጥሮ ይመስላል 15 ቀን ሰጥቶታል። ይሄ ዳኒ ይህንን ካረጋገጠ በኋላ የተወሰነ የተረጋጋ ይመስላል። ከብዙ ጊዜ በኋላ ከኤደን ጋር ፊት ለፊት ተገናኝ። ዳኒ ምንም ባላጠፋ ሙድ ውሃ ሆኖ ቀረበላት። ኤደን ደግሞ እሳት ለብሳ እሳት ወርሳ እንዲያው ሌላውን ነገር ይቅርና ምክንያቷ ሊጠይቅ ይቅርና በእጇ እንኳ አለች ሰላምታ እንኳ እንዳይነካ ከተከለከለችው በመጨረሻ ኖርማል የእሷት ሚስትህ ቲናን ጠበቅ አድርግ ብላ ጥላው ሄደች። በቁመችበት አስቡት እንግዲህ፣ አይታወቅብኝም ብሎ ሁሉም ነገር አልቆ ሁሉም ታውቆበት የመጨረሻ የሚለፋለት ነገር ዋናው ዓላማ ዋናዬ ና ያለ የሆነ ጊዜ እኮ እንትን ብሏል። እንደዚህ ስለ ኤደን ሲወራ ዋናዬ ዋናውን ተበላ። እንግዲህ ዳኒ ግራው ግቢት ያለው ይመስላል ኤደን ላስብበት ያለችውን ነገር ደውላ ለካሌብ እሺ ባሳው ተስማምቻለሁ፣ አለች። በኋላ ግን ቅድመ ሁኔታዎችን አስቀምጣለች። ቀይ መስመር ናቸው ያለቻቸውን ነገሮችን አደረገች። መነካካት፣ መሳሳም ይመስለኛል እንግዲህ ቀይ መስመሮቿ። ከዛ በዘለለ ደግሞ ነገሩ ካላማረኝና በቀኝ ካልፎኝ በማንኛውም ጊዜ ማቋረጥ እችላለሁ ብላለች። እንግዲህ ካሌብም ያለምንም ማቅማማት አግሪመንቱ ላይ ፈርሟል፣ ተስማምተዋል። ቀን አንድ የስራ ጊዜ ተጀመረ። እጅ ላይ ተያይዘው ቤት ሲመጡ ዳኒና ቲና በስማ የሚሆኑት የሚያደርጉት የሚጨነቃቸው ይመስላል። ዳኒ አቅለሸለሸኝ አለ። የስንት ወር ነው የተደረገች? ቲና አንተ ምኑ እና ያቅለሸለሸኝ ወንድሜ አቅለሸለሸኝ ብሎ ሲወጣ፣ እንግዲህ ነርሷ ቲና ልከተሎ ብላ ተከትለዋለች። ምን ይፈጠር ይሆን የሚለው እና ያለ ዳኒ አሁንም የሚሰራ ለማን ደሆነ ግልጽ አይደለም። ቲና ያሰበችውን ለመወቅ ይሁን ሆም ወይስ ራሱም በእርምጃው አብሮ ለመሳተፍ ፈልጎ ይሁን አይታወቅም። ግን በሽማግሌውና በካሌብ ላይ የሆነ ነገር ማድረግ እንፈልጋለን ማድረግ እፈልጋለሁ፣ ይላል እናደርግ ብሎ ያማክራታል። እሷ ደግሞ ከመቼ ጀምሮ ይህ ወኔ ከየት መጣ? ስንት ጊዜ ብዬህ እንቢ ብለህ ነበር እኳ ፈገፈግ፣ ኤደን ስትመጣ ነው ሁሉ የሚታየህ? ምንድን ነች ኤደን፣ ምን ህነች? ወደ ሚል አይነት ነገር መጣ። ኤደን ስትመጣ የተናደድክ እኳ አንችነች ብሎ ለማስቀየስ ሞከረ። እሷም የተናደደች በትን ምክንያት ተናገር እስካልፈታሁት ድረስ ባሌ ነው፣ በእኔ ላይ አምጥቶ መደረቡ እንግዲህ ያናድደኛል። ንቀት ነው እና ስናቅ ደስ አይለኝም ብላለች ቴና እሽ፣ ምን አሰብ ሲል ላንተ አልነግረህም ብላለች ቲና። ምንድን ነው ማትነግረው? ዳንኤልን ስለምትወደው በወንጀል እንዳይሳተፍ ከመፈለግ ነው ወይስ ጠርጥራው ያ ሚስጥር ያባከናል ብላ ይሁን አልታወቀም። ግን አልነግረህም ብለዋለች። ግን ምንም ይሁን ምን ግዳያቸው ግዳያቸው የሚል መንፈስ ግን ከአንቺ ቀላት ላይ አልወጣም እያለች ነው። ትገላቸው ይሁን ዳኒ እጁ ላይ ያለውን ነገር ተጠቅሞ ሁሉንም በየቦታው በየቤታቸው በየፊታቸው እየሄደ ለማስፈራራት እየሞከረ ነው እንግዲህ። መቼም በእጁ ላይ ያለችው ብቸኛዋ እሱ ማስፈራራት ነው። በሄዱ ከምታገላችኋለሁ ምንም አድርጋለሁ ይላል ቃሌ ወደ ጨዋታው የተመለሰ ይመስላል። እንግዲህ ጨዋታውን ጀምሮታል። እያፌ ዘበት ነው እያፌ ዘበት ነው። በሄዱ ምንም አደርግ አለሁኝ እንዳትጠረጠር ሲለው እኔም እንኳ ምንም አላደረጉ ሲለው ሹምሽሽ። ብላንዳኔ መቸስ በሆነ ነገር አላደለም ሳል ይዞ ስርቆት የሚባለው አይነት አይዞ ታ አይዞ ዋና አን ተበላ ዋና አን ማት። ለማንኛውም ዳኔ ግራ ገብቶታል። አስፈራራለሁ ሲል መልሶ ያስፈራሩታል። ምንድን ነው የዚህ ቤት ጉድግኝ? ግን እኮ የሆነ ጊዜ መቼ በምን ቀን ነው እዚህ ቤት የገባው? ይብላል። እውነት ነው፣ በምን ቀን ነው እዚህ ቤት የገባው? ዋና አንተ በላ ዳኒ። አይ እንግዲህ ዳኒ እንግዲህ ሁሉን ነገር ሞከረ። ይመክሩኛል፣ ትንሽ ቀለል ያደርጉልኛል፣ ሐሳቤን ይካፈሉኛል ያላቸው ሰዎች ሁሉ በነገራቸው ቁጥር እንደገና የበለጠ ጫና የበለጠ ጭንቀት እየጨመሩበት ነው። መጨረሻ ወደ ቀልቡ እየተመለሰ ይመስላል። ለኤደን ደውሎ በቃ እንደፈለሽ አንቺ እንዳሰብሽ ይሁን ከዜሮን ጀምር ይላታል። በሆነ ጊዜ ተለምነነው የነበረው ጉዳይ ጊዜው ካለፈ በኋላ ለምነን ራስን ማግኘት አንችልም አይደል? ዘንጋችበት አንችልም ይሆን? አለፈ አለፈ ነው። ለካ እኛ ሳንሆን ጊዜ ነው ዋና፣ ነው ጊዜ ነው ዳኛው። በጊዜው ተለምነን ያላደረግነው ነገር ከጊዜ በኋላ ለምነን እንኳን ማግኘት አንችልም። ዳኔ ላይ ይሄንን አይተናል። ካሌብ ግን ቲና የሚወዳት ይመስላል። ደና ጨዋታ ገባ ተብሎ አሁን ዳኔ ጋር ሲጫወት ሲያወራ የነበረ ጊዜ ወደ ጨዋታው ተመልሷል ብለን ትንሽ ሳንቆኝ ቲና ጋር ሲገናኝ የሌለ የድሮ መንፈሱ ይመጣል። ቴና ደግሞ በስነ ስርዓት ትጫወተበታለች። እንግዲህ አራት መቶ ሺህ ብር ሆኖም ተበላ ፍቅራችን አድሰናል፣ እናበላው እንደገና። እንዲያው ካስፈለገም ወደፊት እንኳ አዲስ እንደገና እንሞሸራለን። እኔ ደግሞ ጸባይን አስተካክዬ ያለሁኝ ስትለው ካሌብ መቆጣጠር አልቻለም። አንቋታል። ይገላት ይሆን? ሰው ይደርስ ይሆን? ሌላ ወንጀል ውስጥ ይገባ ይሆን? ካሌብ መከረኛ፣ አባቱ መቸስ። ካሌብ የሚያውቀው ጥፋቱን ካጠፋ በኋላ ነው። የአሁኑ ጥፋት ምን ይሆን የሚለውን እናያለን። የዛሬው ዝግጅታችን እስከዚህ ድረስ ነበረ። አብራችሁ ስለነበራችሁ እናመሰግናለን። አዳዲስ ቤተሰቦች ሰብስክራይብ አድርጉ፣ ቪዲዮ ላይክ፣ ሼር እንዲሁም አስተያየታችሁን አስቀምጡ። በሚቀጥለው ክፍል እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።